እዚህ ጋር አይደለም የበሱት እጁን፣ እዚህ ጋር ነው የበሱት። ፊዚዮሎጂካሊ በጣም በህክም ነርቭን ምናምን የቆረጡት ይዘ የመስቀል ሞት መስቀል ላይ መሰቃየት ብቻ እንዳይመስላችሁ፣ ባዮሎጂካሊ አንዳንዱ ነገር እዚህ ጋር ማውራት አንችልም። አንዳንዱን ጉዳይ መስቀል ላይ የሚሰቀል ሰው ምንም ነገር መሆን አይችልም። ደሙን የሚሄድበትን ይቆርጡታል፣ ነርቭ ይበጥሳሉ። የሆነ ገምተው አይደለም የሚያደርጉት፣ የታቀደ ቦታ ለምን? የሲቃዩ አካል ነው። እጁ ተበስቶ መንጠልጠል አይደለም ጉዳዩ። እዚህ ውስጥ የሚቆረጥ ነገር አለው፣ አብረው ይቆርጡታል። ያንን ሁሉ ሲቃይ ኢየሱስ መስቀል ላይ ሲሰቃይ ስም አለ አልበቃ ብሏቸው ጎኑን በጦር ወጉት። ዮሐንስ ነበር አይደል? እንደዚህ ብሎ አየህ ጎኑን የወጣውን አይቶ ዮሐንስ፣ ዮሐንስ ብቻ ነው ያየው የጻፈው። ደምና ውሃ ወጣ ከጎኑ አለ። ደም ብቻ ሳይሆን ውሃ። ድሬን አረክ ተጠማው፣ ተጠማው ማለት እኮ ሲስኮ ሲሲ ድሬን ማለት ውሃ ጠማኝ አይደለም፣ ፈሳሽ አለቀ ከሰውነቱ። ቆዳው አጥንቱ ላይ ትለጣ፣ ምንም ፈሳሽ ሰውነቱ ውስጥ የለም። ሙልጫ አለ። እዛ ደረቅ እንጨት ላይ የኢየሱስ ደም ፈሰሰ። እንጨቱ በኢየሱስ ደም ራሰ። የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ። እግዚአብሔር ያንን ደም አየ። ከሰው ጋር እታረቃለሁ። ሂድነታችሁን ራስ በዚህ መንገድ ፈጽመዋለሁ፣ ብዙ ልጆችን ለክብር አመጣለሁ አለ። ቻለ። ኢየሱስ ለእኔ የተከፈለ ነው። ወዳጆቼ፣ እማመሰግነው ስለ ሞተ ብቻ አይደለም፣ ስለሞተልኝ ነው። ኢየሱስ ባሄደው ይሄን መንገድ እኔ ነው ሂድም ይለኝ፣ እኔ ደግሞ መሄድ አልችልም። የዘላለም ፍርድ ነው ላይ ላይ የሚመጣው ላረገው አልችልም፣ እኔ አልችለውም። ስለዚህ እግዚአብሔር ከቁጣው በታች ይጥለኛል። ስለዚህ አንተ አትችልም፣ እሱ ይሂድልሃል። እኔ መሆኑን ነው ማጣው ለምን ሞተልኛ? አብስ በጀርባ በኩል ቆሙ ልጁን ሲያዩ አንድ ልጄን ይላል አንድ ልጄን ከፈልኩ በዚህ ጉዳይ አልደራደርም ይላል። ልጄን የገደልኩት ይላል አይ ምንም ነገር ባረገ እግዚአብሔር ቶለሬት ያረገኛል። ልጁን ከገፋውበት እግዚአብሔር አይታገሰኝም። እግዚአብሔር የሚንገበገብለት ጉዳይ የልጁ የመስቀል ሥራ ነው። ሴስቲቭ ነው። አብዛ ላይ በልጁ በኩል ተመጣ ያጸድቅሃል። ልጁንም ቢቀር አይታገስም አይታገስም። ልጄን ነው። አይታ አይ በልጄ በኩል ካልሆነ ከቁጣይ በታች ነን። በክርስቶስ በኩል የሆነውንስ ከየትኛውም ዘር ቢሆን እግዚአብሔር ይቀበለዋል። መቼም እንዳትረሱት።